የአንድ አባት ጉዳይ የረገበ ሲመስል የሌላ አባት ጉዳይ ይነሳል። ዛሬ ደግሞ የአቡነ ሕዝቄል ጉዳይ ተነስቷል። የተሰቀለው ስጋ የድንግል ማርያም ስጋ ነው የሚለው የአቡነ ንግግር በስፋት በርካቶች እየተቀባበሉት ይገኛሉ። ለምን በአቡነ ሕዝቄል ዙሪያ የተሰራጩ ቪዲዮዎች አነጋጋሪ እንዲሁም ደግሞ ቁጣን ያስነሱ ሆኑ? ዲያቆን ሄኖክ ኃይሌ ትምህርቱን የስህተት ነው ሲል ተደምጧል። ዲያቆኑ ለአቡነ ሕዝቄል የሰጡትን ምላሽም በስፋት እናስደምጣችኋለን። በተያዘው መረጃችን ደግሞ ደግሞ ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶች በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባል ሲሉ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ጥብቅ መልእክትን ያጋሩበትን መረጃም ይዘንላቸዋል። ሰላም ጤና ይስጥልን። በመላው ክፍላ ለማት የምትገኙ ውድ ኦርቶዶክሳዊያን በዚህ ቻናል ላይ የተለያዩ ወቅታዊና ሃይማኖታዊ መረጃዎችን የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናምራለን። ስህተት በስተት አይታረምም። ድንግል ማርያም ለልጇ ቤዛ ናት ማለትም የምንበላው ስጋ የእርሷን ነው ማለትም ትልቅ ስህተት ነው። ከእርሷ ስጋን ነስቷል ማለት ሌላ ነገር ነው። በስጋው ብቸኛ ወላጁ ናትና ከእርሷ በስጋና ደም ተካፈለ እንላለን። እንኳን የእርሷን እኛም በሰውነታችን ራሳችንን ደምረን የእኛን ስጋ ተዋሐደ እንላለንና ከዚህ አልፈን ግን ስጋዋን እንበላለን የተሰቀለው የእርሷ ስጋ ነው የሚል ትምህርት ግን ጨርሶ ያልነበረ አዲስ ክደት ነው። የድንግል ማርያምን ምክንያት ዕድነት ለማስከበር ዋነኛው ነገር ድነት ማፍረስ ይሆናል ሲሉም ዲያቆን ሄኖክ ኃይሌ ብፁ አቡነ ሕዝቄልን በተመለከተ ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ እየተዘዋወረ የሚገኘውን መረጃን አስታኮም በማህበራዊ ትስስር ገጹ ላይ ይህንን ጽሑፍ ልጥፍም አጋርቷል። ብፁ አቡነ ሕዝቄልና ሰሞንኛ ውዝግቦችም በርካታ ጉዳዮችን እያስነሱ ይገኛሉ። የሚጠይቅ ምዕመን መነሳቱ የሚያስመሰግን ቢሆንም ክርስቲያናዊ ባህልና ፊትን የዘነጋ መሆን ግን የለበትም። በተለይ አባቶችን ማክበር ቤተክርስቲያኗን ማክበር እንደሆነ መታመን አለበት። የሚከበርና ቢናገርም የሚደመጥ አባት የሌላት ቤተክርስቲያን የትም ልትደርስ አትችልም። እንዲህ ሲባል እየተሳሳቱ ማክበር ይገባናል የሚልም ይኖራል። መልሱ አዎን ነው። ቀዳሚው ነገር ስድብና ፍርጃ ኦርቶዶክሳዊ መንፈሳዊነት አይደለም። የተሳሳተ ሳይደነግጥ፣ የደነገጠም አኩርፎ ጥግ ሳይዝ እንዴት መመለስ እንዳለበት ማሰብ ይገባል። ሁለተኛው ነገር የዘለፋ የሚመስሉ ትችቶችን የሚያር እንጂ የሚያቀርቡ ስለማይሆኑ ተናጋሪው የተናገሩበትን አውድ እንዲያስረዳ እድል መስጠትና የሚጠየቅበትን መንገድ ማመቻቸት አስፈላጊ ነው። መጽሐፍ ቅዱስም በደለኛን እስከ ሶስት ጊዜ እንዴት እንደሚመክር ይናገራል። በመሰረቱ ሊቀ ጳጳሳት ስለሚናገሩትና ስለሚናገሩበት መንገድ ከሌሎች አባቶችና ከጉባኤ ሁኔታ ጋር እየተነጋገረ የሚወስን የራሳቸው ፕሮቶኮል እንደሚያስፈልጋቸውም አምናለሁ። የሚዲያ ሰዎች አንዴ ይታይልኛል እንጂ ይህ ቢተላለፍ ለቤተ ክርስቲያኗ ምን ያመጣል አይሉም እና በእርግጥ ግለሰቦች ሚዲያ ያቋቋሙት ለንግድ በመሆኑ እንደዚህ ማሰብ ላይጠበቅባቸውም ይችላል። ወደ ብፁዕ አቡነ ሕዝቄል ጉዳይም ስንመጣ የተሰቀለው ስጋ የድንግል ማርያም ስጋ ነው ማለታቸው ስህተት ሆኖ ሲዘዋወር ተመልክቻለሁ። በግሌ አቡነ ሕዝቄል መጽሐፍ ያላዩበትን ይናገራሉ ብዬ አልገምትም። ይህም የነሳው ስጋ እንዳሉትም እረዳለሁ። ምናልባትም የማላውቀውን አዲስ ነገር ቢናገሩ እንኳን ከየት መጽሐፍም ሚያገኙትን ይሆን ብዬ እጠይቃለሁ ወይም እፈልጋለሁ እንጂ እንደሳቸው ያሉ መጽሐፍትን የጠነቀቁ አባትን የመናገር ሞራል አይኖረኝም የሚል መልእክትም የተጋራ ሲሆን መልእክቱም ሲቀጥል ብፁዕ አቡነ ሕዝቄል ትጉህ ጸሎተኛ አባት እንደሆኑ ማውቃለሁ። ኦሪት አክብር ገጽ አረጋዊ ትላለችና ቢጸልይ የሚያሳምር ቢባርክ የሚቀድሰን አባት ማክበርም ይገባል። ከሰው ንግግር ፐርፌክሽን የምጠብቅ ከሆነ የማይሳሳተው ፈጣሪ ዓለማት እግዚአብሔር እንጂ ሰው ባለመሆኑ ሰው ሆኖ የማይሳሳት አናገኝምና ከማክበር ከሚገኘው ጸጋም እንቃረናለን። የሆነ ሆኖ የተናገሩት ቃል በቅድ ዳሴያችን ላይ ያለ ነው። እንዲህም ይላል፣ አምናለው አምናለው እስከ መጨረሻይቱ እስትንፋስም እታመናለው በሁለት ወገን ድንግል ከምትሆን ከሁላችን እመቤት ከቅድስት ማርያም የተነሳው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ነው፣ ይህ ነው ይላል። አማናዊ ስጋ መሆኑን ለመጠየቅ ነው፣ ከሰማይ ስጋ ጋር ይዞ አለመምጣቱን ለመግለጽ ወዲህም፣ በታችም በምድርም ሲዋሃድ መለኮቱ አለመለወጡን ሲያስረዳም ብፁዕነታቸው ከዚህ የተለየም አላሉም። በመማር በማስተማርና በማገልገል ረጅም ልምድ አቅምም አላቸው። ምእመናን አሁንም ወደፊትም በተቆራረጡ ቪዲዮዎችም ከመፈረጅ ይልቅ ጥቂት መታገስና የተናጋሪዎችን ሀሳብ ማዳመጥ መልመድም ይገባል ብያምናለው። መጽሐፍትና ንግግሮችን እየተቃኘው ካልተደመጡና ከውዳቸው ወጥተው ከተተረጎሙ ደጋጎች ሁሉ ባለእንከኖችም ይሆናሉ። አባ ገብረ ኪዳን እንዳሉትም የክርስትና ምሶሶ ክህነትም ካልተከበረ የቤተ ክርስቲያኗ ጣራና ግድግዳ አይኖርም። ጣራና ግድግዳ የሌላት ቤተ ክርስቲያን ደግሞ ምናባይት ብቻ ትሆናለች። በእርግጥም ክህነት ባለ ቤቶቹ አክብረው ቢያስከብሩት የተመቸ ይሆናል። ለጊዜው ግን የሚዲያ ትችቶች ትንሽ ረገብ ቢሉ ምእመናንም ከምናወጥም ይድናሉ። በተያዘው መረጃችን ደግሞ ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶችም በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባል ሲሉ ብፁዕ አቡነ ሄኖክ ተናገሩ። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የእመቤታችንን ቅድስት ድንግል ማርያምን ባለልደት በማስመልከት ነው ይህንን መልዕክትም ያጋሩት ታዲያ በዚህ መልእክታቸውም ላይ የሰሞኑን ጉዳይም አንስተዋል። ብፁዕነታቸው በመልእክታቸው ከሰሞኑ በአንዳንድ ንግግሮችም የደረሱ ስብራቶች በኦርቶዶክሳዊ ነገር ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሀሳቦችም በቀደሙ አባቶች ትምህርት መሠረትና በኦርቶዶክሳዊ መረዳት ሊጠገኑ እንደሚገባም ገልጸዋል። የብፁዕነታቸው መልእክትም ሙሉ ቃልም እንደሚከተለውም ይቀርባል። ድንግል ሆይ መልአኩ ገብርኤል እንዳመሰገነሽ እኔም ብሩክትሽ ነኝ፣ ክብርት ነሽ፣ የማጸንሽን ፍሬ ብሩክ ነው እያልኩኝ አመሰግንሻለሁ ሲሉም ተወዳጅ የመንፈስ ቅዱስ ልጆቻችን፣ እንኳን ለፀሐይ መውጫ ለሁለተኛይቱ ሰማይ ለብርሃን እናት ቅድስት ድንግል ማርያም ባለልደት በሰላም አደረሰን አደረሳችሁ፣ በማለትም እመቤታችን ቅድስት ድንግል ማርያምን የቀደሙ አባቶች ከነቢያት ጀምሮ በልዩ ልዩ ምሳሌ አመስግነዋታል። በተለያየ መልኩም ትንቢትን ተናግረዋታል። በእርሷ ውስጥም ስለሚፈጸሙ አስደናቂ አምላካዊ ስራ በረቀቀ ሁኔታ አምልተውና አስፍተው አስተምረዋል። እመቤታችን ቅድስት ድንግል ማርያም በጨለማ ውስጥ የተገኘች የብርሃን እናት ምልክታችን ውስጥ ያገኘናት መነሻችን፣ ቀና ያልንባት መመኪያችን፣ መሸጋገሪያችን ድልድያችን ናት። ይህቺን የአምላክናት ከተከበሩ ሁሉ የተከበረችው ርኅራይተ ህሊና ለማመስገንና ለማክበር እንደ ቅዱስ ገብርኤል የአምላክን ፈቃድ እንደ አባ ጊዮርጊስ መመረጥንና እንደ ኤልሳቤት መባረክን የሚፈልግ ነው። የተወደላችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳዊ ነገረ ሃይማኖትን ለመረዳትና ለመከተል መመረጥ እንደሚያስፈልገው ሁሉ ኦርቶዶክሳዊ አስተምሮ በንጹሕ ልቦና ሊረዱትና ሊያውቁት በመውደድ የሚያደርጉት እንጂ በዘፈቀደና ያለ ልክ የራስን ትርጉም በመስጠት የሚያደርጉትም አይደለም። ቅድስት ቤተ ክርስቲያናችን ያልተበረዘና ቀጥተኛ የሆነ አስተምሮ ያላት በመሆኑ ከኛ የሚጠበቀው መስመሩን በጥንቃቄ መከተል ነው። ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶችም በኦርቶዶክሳዊ ነገረ ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሀሳቦችም በቀደም አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑም ይገባል። ተወዳጆች ሆይ የመመኪያችን ዘውድ የንጽህናችን መሰረት እመቤታችን ቅድስት ድንግል ማርያም እነሆ ተወል ለች። ቅዱስ ጳውሎስ ደስ ከሚላቸው ጋር ደስ ይበላችሁ እንዴል በመቤታችን መወለድ ደስ ካላቸው ኢያቄም ወሐና የቀደሙ አባቶችና ከምዕመናን ጋር በአንድነት ፍጹም ደስታን እየተደሰትን አምላካችንን እናመሰግናለን። በመጨረሻም በዓለ ልደታ ለማርያም በምናከብርበት ወቅትም ትንሣኤያችንን ክርስቶስን የወለደች እመ አምላክን በማመስገን በስሟም የተራቡትን በማብላትና በማጠጣት በትሕትናና በፍቅር በአንድነት ጭምር ሊሆን ይገባል። እግዚአብሔር ኢትዮጵያን ይባርክ ሲሉም ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እዚህ ጉዳይ ላይ መልእክታቸውን አጋርተዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።